የነዋሪዎችን የኤሌክትሪክ ኃይል አገልግሎት ለማሟላትና የደንበኞችን ቁጥር ለማሳደግ እየሰራ መሆኑን በደብረ ማርቆስ ዲስትሪክት የቆይ ኤሌክትሪክ አገልግሎት መስጫ ማዕከል ገለጸ። በድባይ ጥላት ግን ወረዳ አስተዳደር በቆይ ከተማ በአዲስ የቤት ማህበራት የተደራጁ ነዋሪዎች የኤሌክትሪክ ኃይል ተጠቃሚ መሆናቸውን ተናግረዋል። የኔን ያህለሙ ተጨማሪ ዘገባ ለሁ አቶ ሙልጌታ ቢረስና ወይዘሮ ውዲያ በዛ በምስራቅ ጎጃም ዞን በደባይ ጥላትግን ወረዳ የቁይ ከተማ ነዋሪዎች ናቸው። ለረዥም ጊዜ የኤሌክትሪክ አገልግሎት ማግኘት ባለመቻላቸው ለወጪ ሲዳረጉ መቆየታቸውን ተናግረዋል። ከቅርብ ጊዜ ወዲህ ግን የኤሌክትሪክ አገልግሎት ተጠቃሚ በመሆናቸው ለማገዶ የሚወጣው ወጪን ከመቆጠብ ባሻገር የኤሌክትሪክ ማብሰያዎችን በመጠቀም ሕጻናትን በአግባቡ መመገብ እንደቻሉ ተናግረዋል። አንደኛ ሕጻናቶች በፈለጉ ሰዓት ማግኘት እድል አላቸው። ተለይ ሴቶች በዚህ በኩል ከፍተኛ የሆነ ከተለያዩ ጉዳቶች ከተለያዩ ልፋቶች ይድናሉ የሚል ሀሳብ አለ። ከርቀት ቦታ የተሳበ ነበር፣ ይበጠሳል። ብዙ ጊዜ ንፋስ ምናምን ሲለው፣ በዛ ላይ እኛ መሰረት ኛንን ጠዋት እንወጣ እስቶብ ምናምን መጠቀም እንፈልግ ነበር። እሱ ምቹ አልነበረም። ከሰል በጣም ፍጆታው ነበር። አሁን ስቶብ ተጠቃሚ ጥሩ አጋጣሚ ነው። በኢትዮጵያ ኤሌክትሪክ አገልግሎት የደብረ ማርቆስ ዲስትሪክት የቁይ አገልግሎት መስጫ ማዕከል ስራ አስኪያጅ አቶ አየልኝ አስማማው ህብረተሰቡ የኤሌክትሪክ የመጠቀም ፍላጎቱ ከፍተኛ ቢሆንም በተያዘለት ወረፋና በሚያደርገው ድጋፍ የደንበኞችን ቁጥር ለማሳደግ እየተሰራ ስለመሆኑ አንስተዋል። ወደ መቶ ሰባ የሚሆኑ በተለይ በቁይ ወረዳ ሁለት መቶ ዘጠኝ የቤት ማህበር ምሬቶችን በቅርብ ጊዜ በአሁኑ ወደ አገልግሎቱ ተጠቃሚ እንዲገቡ አድርገናል። ና በህብረተሰብም ተሳትፎ ነው የልማት ሊሳካ የሚችለው። ና ህብረተሰቡም እዛ 2009 ምሬት ላይ የላቀ ተሳትፎ በማድረጉ ነው ይሄ ሊሳካል የተቻልን ብለን እናስባለን። የኤሌክትሪክ መቆራረጥ ችግርን ለመቀነስም የፖል መቀየር ስራዎች እየተሰሩ መሆኑን ገልጸው ህብረተሰቡ መሰረተ ልማቶችን የመጠበቅና የመንከባከብ ኃላፊነቱን እንዲወጣም ማሳስበዋል። አብዛኛውን ጊዜ እንደ ተቋም የምንቸገርበት ብሎም እንደ አገልግሎት መስጫ ማዕከል የምንቸገርበት ዛፎችን ከክሊራንስ ያለ መስራት ስራ በአንዳንድ ህብረተሰቦች ዘንዳ ይከሰታልና ህብረተሰቡ በበላይነት የኛም ንብረት እስከሆነ ይገባናል ብሎ አብዛኛውን ለኛ ለመብራት አገልግሎት ሰጪ ተቋማቶች መተው ሳይሆን የኛ ንብረት ነው ይመለከተናል የሚለውን ነገር የበለጠ ቁጥጥር ቢያደርግ መስመሩ በጥሩ መንገድ የሚበራበት መንገድ ይመቻቻል። በቆይ ከተማ ከአራት ሺ በላይ ደንበኞችን የኤሌክትሪክ ተጠቃሚ ማድረግ መቻሉንም ከማዕከሉ ያገኘነው መረጃ ያመላክታል።